ኮሜንት አይደለም ያቀረበችልኝ። የነገረችኝ የነገረችኝ ምንድን ነው ለነገ እንትን የመኪና ፍቃድ ማውጣት ትችላለህ? ያለችኝ። ለማን ነው? አንቺ ለምን ነው እስካሁን ያልተኛሽው? በዚህ ሰዓት እንደሚቀምሰው በለሊት የምደጉ የመኪና ፍቃድ ለማን ነው? ለአንቺ ከሆነ አውጣልሻለሁ፣ ለሰው ከሆነ ግን አልኳት፣ እያሾፍኩባት ገንዘብ ትከፍያለሽ ስላት፣ አይ ለአንዱ ነው፣ አንዱ አለ እየሰማ እየሰማህ ነው አለች። ስለዚህ በቃ ተኝና ጠዋት ደውልኝ ሄደን እናወጣለን የመኪና ፍቃድ ስል መንጃ ፍቃድ አይደለም መኪና ለማስገባት ነው ኢምፖርት ለንግድ ማለት ነው የንግድ መኪናዎችን ለማስገባት እች ልጅ ከኦልሞስት ፌብሩዋሪ 20 እንደ ኢትዮጵያ የኢስት አፍሪካ ኮካኮላ ካምፓኒ ለእሷ ዲስትሪቢዩተር እና ኢትዮጵያ የሚመጣውን በሷ ስም እንዲሸጥ እውቅና ተሰጥቷት፣ ያንን ውል ለምሳሌ ኔጋ አለ በስራ ዙሪያ ማለት ነው። ሌላ ትላልቅ ስራ ለመስራት ባለ አምስት ኮከብ ፎቅ ለመስራት የተሰጣቸው መርት አለ። እዛ ላይ ስንወያይ ነበረ እየተገዛ ሌላ እንደዚህ እንደዚህ ትላልቅ አሳብ ያላትና ራሷን ለመግደል አይደለም ራሷን ለመጣል አደለም። እንደዛ አይነት አሳብ ያለውን ሰው እንኳን ካለ የምትመክርልኝ ነች።

ዋን ማ በረኪና ጅ በልቀበቱ ያዲና ቲ ዋን በከሰንጅሩ ቤካየሆን አንጀተን ከእውነት የራቀ ውሸት ነው ማለት ነው። አዎን በሚገባ ይሄንን በፍጹም በረኪና አልጠጣ አታደርገውም። አለም እንዴት እየኖረ እንዳለ ባይዘው አንዳንድ ጊዜ አንድ ነገር ላንሳላችሁ። እናንተ ቆይ እስቲ፣ አንዳንድ ሶሻል ሚዲያ ላይ ያለ ሰው እንዴት እንደሚያስብ ይገርመኛል። እስቲ አሁን ወጣ በሉና ዙሪያችሁን እዩት። እስቲ ስንት ሰው ነው በረንዳ ላይ እያደረ ያለው? ስንት ሰው ነው እየለመነ እየኖረ ያለው በቀን? ያ ሰው ለምንድነው ራሱን ከፎቅ የማይፈጠፍጥና ራሱን የማይለም እንዴ? ለምን በተለያየ ዳይሜንሽን አታዩትም? እንኳን እሷ እንደፈለጋ መኖር የምችል ብዙ የቢዝነስ ስራዎች በእጇ ያለ ብዙ ስራ እየሰራች ሄዳ ፎቶ ተነስታ ብር ማግኘት የምችል ልጅ፣ ወይ ከአንዱአለም ጋር ተጣልታ ራሷን ትገላለች ብላችሁ ካሰባችሁ በጣም ሳስታችኋል።